ማየት የምፈልገው ሰው የለኝም። ሆነስሊ ማን ቤታ የሆነ ሰሞን የጠፋች ጊዜ እኔም እንትኔ ናት ብቼ ቀስ አንዳንድ ጊዜ ብቻ ነው መጣች እያልኩ እያልኩ ቼክ የማደርገው እንጂ አላየም ነበር። ሲሪስ ረኔ ራሱ ኔ ጉራ እግዚአብሔርን የሆነ ስግጥ ያል ጉራ ነው ምናምን የሚመስለኝ ኢቭን አሁን አሁን ራሱ ማሳየው ምናምን ታቂያለች የሆነ ሳለ ላይ አንጫ አርገሽ አርገሽ አሁን አሁን እግዚአብሔር የሆነ ሌፐርድ ነገር ለብሼ ነበር የንትና የንትና የንትና ያን ልብስ አሁን ያን አሁን ያን ከእነዚህ ጋር ምን ትከራከሻ? አሁን ያን ልብስ የለበስኩት ስንት ስንት ወራት በፊት ነው። እሱ ቪዲዮ ሁሉ አለ የስንት ወር በፊት ነው። ከኢትዮጵያ የሆነ ሙሽበክንም ላመጣልኝ አልኳችሁ ጊዜ እዛ ጊዜ ነው የለበስኩት። እሱ ልብስ የሰው ልብስ ኮፒ ለዛ ነው ቀድሜ የምናገረው። ቀድሜ አሁን ትናንትና የሆነ ፀጉር እንደዚህ ያደርጋል ቀድመው እንትን እንዳይሉ ነው። በቃ እንደዛ ማለት ጀመረ ነ ሩቲ። በቃ የሆነ የሆነ ነገር ሰ ይሉሻል። አምጥተሽ እያሳየሻቸው እንኳን ማመን አይፈልጉም። ለዛ ነው ስርጭት ያሉሽ። እነሱም ቢሆን ምንም የራሳቸው ጉዳይ። ከዚህ ወዲህ አትጨነቂሽ ለማንም ማርያም። ሞቅ ሞቅ ሞቅ እያደረግሽ እየተጫወትሽ ዩቱብሽን እኩል እየከፈትሽ የተወሰነ ሰዓት ዩቱቡንም ቲክታኮኖሚ እየከፋች ምን ቸገረሽ? አምስት ሺ ሀያም ሺ ሰላሳ ሺ ሰው ሰራሽ አይነት ቪዲዮች ላይ ቤት ታዬ ዘፈን ሳከፍ መግባት እንኳን ባትችይ እንደዚህ እየሰራሽ ሰራለ ያነጋ አደርጋለሁ ብያለሁ። ሁሌም ንዛር ገንዘብሽ ሚሚ ደንቆሮ በቃ እኔ ችን አልኩሽ እኮ ይችኛ ይችን አዋርጃቸው የመጨረሻ ገባሽ። ይሄ ቤተሰብ ምናምን እንትኑ ስለሆነ የመጨረሻ ከዛ በኋላ ከበደን ቢያመ- ማንም አያምናቸውም። ገባሻው ይህን ያክል ደረጃ ሲሄዱ ስታዋርጃቸው ከዛ በኋላ ይህንን አመጠ ማንም ይሰማቸው የለም ማለት ነው። አንዴ ታያቸዋለሽ። በርቺልኝ ቤታዬ። እሺ፣ የኔ ቆንጆ፣ የኔ ፍቅር ውድድ ነው የምናደርግሽ። ሽ ሽ ሽ ሽ ሽ ሽ ሽ

ከመማርም ትመጣለች። ዛ እንደሱ ፕላን አደለ? አረ ምንም በክሪስመስ ብትመጪ፣ አሁን ለእንትን ብትመጪ ምንድን ነው ሳመር እንኳን ገና ነው። ግን ደግሞ ዊንተሩ እራሱ ቶሮንቶ በጣም ነው ደስ የሚለው። እግዚአብሔርን በጣም ነው ምቶቹ አንድ ቀን መምጣት አይቀርም። ነይ ነይ፣ ቤታዬ ነይ። ውሻሽን እኮ ይዘሽ መምጣት ትችላለች። ችግር የለም። የለ ስሚ ደግሞ ሌላ ልንገርሽ፣ ሌላ ልንገርሽ፣ ዳይፐር አታርጊላት። ምን እንደምታደርገል ነው ነው ምታደርገልሽ መስል ዳይፐሩን፣ ስሚ ቤታዬ፣ ብሉ ዳይፐር ታነጥፊላታለሽ የሆነ ስፔስ ላይ የሆነች ቦታ ላይ ቶሎ ካልሸናች ትፈራለች። ከዛ ሲሪየስሊ እንደሱ ካልሆነ አይለምዱም። ዳይፐር ሁል ማታ ብቻ ነው። ዳይፐር ያለችበት ሩም ውስጥ አንድ ቦታ ላይ አስቀምጪላት፣ የዳይፐሩን መሬቱ ላይ አንጥፊላት። በቃ እዛ ቦታ ላይ እንትኑን ላይ ዋለን ፀጉሩ አይመለጥም። አሁን ግን እንዳውም አሁን ግን እንዳውም እንትን አለች። ምንድን ነው ጎበዝ እየሆነች አሁን። አንትናት ትንሽ ተሽራ ምን መሰለሽ፣ እዛ እንትን የምታደርጊላት ቦታ ላይ፣ ዳይፐር የምታደርጊላት ቦታ ላይ ፀጉሩ ይመለጣል። እና ራሽ አወጣሉ ታውቂያለሽ? አዎ፣ ያ ታውን ነው። ስለ ትንበላተታለች እምቢ አለች። አዎ ሺ ሶ ኪዩት እኔ ቆንጆ ነይ እየሮጠች ነኝ እኔ አንድ ቀን እንትንላለን እሳለች እኔ ደብድቢያት አይደለም ያለች ዝም ብሎ አላለም። ማስፈራረቅ ምናም ምንታት አይደለም ማስፈራረቅ ኢቭን አሻንጉሊት አስቀምጠሽ አሻንጉሊቱን እየመታሽ ሽንሽኝ ዛጋ ምናም ብለሽ ብታሳያት እግዚአብሔርን እንደ ልጅ ያውቃሉ። ስለዚህ እንደሱ አድርጊያለሁ ለራሷ። ምክንያቱም ጌጧ ያለው ፀጉሯ እንዳይመለጥ ተመሽ ኔ ማረሽ፣ እንደዛ አረጋለሽ። በጣም ማመሰግነሽ። ደህና አደሩ። ሱመጃታወሪ አለ እንዴት ነሽ አለ አልሐምዱላህ። ማን ነው አለን አለ እንዴት ነሽ አለዋይ በቃ አይክፋሽ፣ ግን ብትቼ ባትመልሽላቸው ደስ ይለኛል ማለት ነው። እውነት ለመናገር ግን እኔ ራሱ ቅድም የሆነ ቪዲዮ ተቆርጦ አይቼ ተሰማኝ ማለት ነው። ለዚህ ማለት በዚህ ደረጃ ሰውን ለመጣል ለምንድን ነው የሚሄዱት ማለት ነው። ሴትዮ ደግሞ እኔ ግራ የገባል። በባለፈው እያሞጎሰችሽ ቪዲዮ አይቻለሁ። አሁን ደግሞ ለምንድን ነው እንደዚህ የምትሆነው ማለት ነው። ማለት አንዳንዴ ሰውን ለማስጠላት በዚህ ደረጃ መሄድ አለብን ብዬ እኔ አላምንም። በሁለተኛ ደረጃ ደግሞ የኢትዮጵያ ቤተሰቦቻችን ባይዘወይ ማለት ነው። ዛሬ በቤታ የሆነው ነገ በእናንተ ይሆናል ማለት ነው። ጎበዛ ይዞች በርች የምትሏት ማለት ነው። እቺ ሰትዮ እንደዚህ አይነት ነገር ወይ ቲክቶኮ መዘጋት አለበት። ለምን ካላቸው ነገ ነገ ወዲያ ሁላችንም እየታሰጋናለች፣ ቤተሰብ እየደወለች እያመጣች፣ ይሄ ፌር አይደለም። ሁለተኛ ደግሞ እቺ ሰትዮ ተገዝታ ይመጣችለምንድ ያልገባሽ እኮ ልንገርሽ ቤተሰብ እየደወለች እኮ እምትይው ትክክለኛ ቤተሰብሽን እኮ ደውላ ቢሆን እኮ እንዲያው ቢያንስ እንኳን እንትንት ያለች የውሸት ክሬት እያደረገች፣ ግን የውሸት ቤተሰብ እያለች እያመጣች ለምንድን ነው ይህን ያክል? አሁን ለምሳሌ ቤተሰብ አምጥታ ኮ ቢሆን ችግር የለው፣ እኔ ምንም አይመስለኝም። የውሸት ግን አምጥታ እኔን ለማስጠላት እኔ እናቷን የማትረዳ እንዲባል ገባሽ አይደል? የውሸት ማን እንኳን እንደሆነች ማታ በፊቷ እንኳን ማትወጣ ቤተሰብ ማትረዳ ቤተሰብ ማታግዝ እኔ ሌላ ሰው የምታደርግ ተብሎ ጭራሽ ብላ ብላ ደግሞ አንበሳ ትስጣትኝ። አስብ እንግዲህ እናት አንበሳ እናት የሆነ ሴት ናረድ የማየት የምትፈልገው አንበሳ አንበሳ ታውርድላት፣ ስልክ ትግዛላት። ለምን ሲባል አንበሳ ማውርድላት የበላችው ረድና የታባቱ እውቀት ነው። አንበሳ ሲጀምሩ ምን ምንላት ይህ ነገር በማን እንደመጣ እኔ ገብቶኛል። ይህ ነገር ማን እንዳመጣው ቤታየው እኔ ገብቶኛል። ለምን ካልሽ እኛ በኢትዮ እንከታተል እዛኛው ሰፈር ተልኮ እንደመጣ እኛ በደንብ ገብቶናል። ገብቶሻል አይደለ? ስም አልጠራም። አውቃለው አውቃለው። ግን እነሱ ማ እኔ እኮ ለሷ ቤሰን ሰው እብድ ናት። ቀን ሙሉ ከያዘችው በቃ ዝም ብላ ነው ስታዘበዝ የምትውለው። አያት አለውኝ እኔ መጀመሪያ ጊዜ ገባለሁ አንድ ሁለቴ ሰው ትላላሻለሻ፣ ሌሎቹንም ስትልስ ያቆምኩት እሷ መቅረት የጀመርኩት። ለምን አንድ ሰው ሁለቴ ሶስቱ የተሰድበርች በቃ ያልቃል። ቀኑ ሙሉ ግን ይሰለቸኛል። እኔም ገባሽ ቁጭ ወይም የማላዳምጥም ማለት ነው ገባሽ። ፖለቲካ ነው ፖለቲካ ነው በቃ። እናቷ ሮ ምናምን ኦኬ። ብትሆንም እኮ አልኳችሁ፣ እኔ ችግር የለብኝ። ዋናው ዘራ አይደለም። ግን ይሄ የውሸት ደረጃ ግን ይሄ ደረሱትን ግን መዋረድ አለበት። በቃ አልተወውም፣ ይሄን ያልተወ ማንም ቢለኝ። ቤታዬ፣ ይኸውልሽ በዚሁ አጋጣሚ ኦሮሞ ብትሆኝም ምን ብትሆኝም፣ እኛ ከብሔርሽ አይደለም የምንወድሽ፣ ምክንያት አለን። ገባችሁ አይደለ? እኔ አሁን ብዙ ጊዜ ወላ ብዬ ነው የምምለው። እኛ የምንወድሽ በምክንያት ነው። በቃ ማንም የፈልገው መውደድ ይችላል። አይደለ እኛ የምንወድሽ የምንወድበት የሆነ ነገር ሊኖረን ይችላል። አሁን መሰለን እኔ አንዳንዴ በጣም ስጨናነቅ ከአንቺ ቤት ገብቼ ቁጭ ስል በቃ እረሳዋለሁ፣ ሀሳቢን ማለት ነው። ቁጭ ብዬሽ እንትን ስል አይ ነው ድፍረቷ ታየኝ እኮ የቤት ታጅሎኝ ስገዛ እጄ ቁረጥ ነው የገዛው። እንደ መድኃኒዓለም እጄ ነው ቁረጠው። ገና እኮ ነው ሰዓቱ። ነይ ነይ። እንግዲህ ገደል ይዋት፣ ይዋት በእግዚአብሔር። ነይ ትመጣለች፣ ታለቅሳለች፣ እንዳቅፋት ትሄዳለኝ። ነይ ገደል አረ ውዴ ተይ፣ በእናትሽ ተይ ተይ ተይ። ለራሴ ልሁና። ንዴት ውስጥ ነው ያለሁት። እነዚህን ሰዎች መቀመቅ ካላወረድኩ እኔ ካላወረድኩ እኔ እኔ እውነትም ቤታ አይደለሁም። ሶሻል ሚዲያውን እውነትም አልተጠቀሙም። ይኸው እግዚአብሔርን እንዴት እንደባሳያችሁ

በጎ ስራ መስጠንትን ይላል። ውሸት የስ ውሸት ውዴ ውሸት ይህንንም ውሸት ነው። አረ ወይ መድኃኔዓለም አባቴ ወይ እንደው ምን ጉር ናችሁ ግን እናንተ ሰው ኬት ኬታየ መዋሸቴን አያሀት በስልኩ ውስጥ ወጥታ አያሀት ውሸዋል። እግዚአብሔር ያሳያችሁ። ጋይስ ውሸት ይላል እንግዲህ ማለት ነው። በምን ውስጥ በስክሪን ውስጥ ወጥታ አያሀት። መስኪ ማስረጃ አምጣ ውሸት ያልክበትን። በቅዝም ብላችሁ ነው አይደል የምታወሩት? በቃፋችሁ ላይ እንደመጣ ነው። አረ

እንደዙ ያ እንደዛ ሆኖ ግን ግን ውጭ ላይ ነው የሚመስለኝ። ኖ ኖ ኖ ኖ እንደዙ አይደለም ግን ስሙኝ፣ ላይክ ውጭ ላይ ጫካ ውስጥ ጫካ ቲንክ ይመጣልኝ። ጫካ ጥጥቅ ያለ ጫካ ነው የሚመስለኝ። ጫካ ውስጥ እንስሳቶች አሉ። ጫካ ውስጥ እንስሳቶች አሉ። ጃንግል ይለኛል። እኔ እኮ የጠፋብኝ እንትን ነው እኮ ላይ እንዴት ብዬ ልግለጸው? ውጭ ላይ ነው፣ ደጅ ላይ ነው። ሰው ይራመዳል ምናምን ማለት ነው፣ ሰው ይሄዳል ምናምን ግን በጣም እንስሳቶች አሉ፣ አንበሳ ምናምን እንደዚህ የሚባሉ ማለት ነው፣ ትልልቅ የዱር እንስሳቶች። የዱር እንስሳ አፌ ላይ ይመጣል፣ የዱር እንስሳቶች ናቸው። ከዛ እኔ ማለት ነው እንደዚህ ላለው ቁጭ ብዬ ማለት ነው እንደዚህ ወይኔ እንዴ እንዴት ነው አሁን የምናልፈው? ላለው አሁን እንዴት ነው ሰው ያልፋል ማለት ሰው ይተላለፋል ምናም እንደዚህ እንደ በኋላ ንቀርጎ ቢበላውስ በውስጥ ማለት በኋላ ንቀርጎ ቢበላውስ ያልፋል፣ ግን እንስሳ ግን የዱሩ እንስሳ አንበሳው ሲያልፍ ግን አይኔ ያያል። አይነኩኝም ምናምን ምንም አይበሉኝም ምናምን፣ ግን ውስጤ እንዴት ሰዎቹን አይበሉም? ምናም ላለው ክርስቶስ እንደዛ ቁጭ በይ። ሰዎቹ ለምደው የማይበሏቸው ምን ጉር ነው? ከዛ ከርቀት ሰዎች አሉ። ጌታ ከርቀት ሰዎች አሉ። ከዛ ሰዎቹ ግን እንትን ይላሉ ይተላለፋሉ። ከዛ እነዚህ ሰዎች አብ ቢመጣባቸው ሰራ እንዳይበላቸው ላል ይሮጣል ምናምን አየዋለሁ። ግን ወደ እኔ ምናምን ያለውበት አይመጣም። ይመጣ ይሁን ይሄኔ ፍቅር ይሄኔ እናት አታስቁኝ። ምንድን ነው መልስ የረሳሽው ስለት አለ። አይ ትናንትና አባቴ ጋር ደውዬ አስገባልኝ ስል ነበር። ስለትኮንም ትናንትና ፋዘሬን ደውዬ አስገባልኝ ምናምን ስለው ነበረ። ቆይ እናንተን እንትን ትላላችሁ ግን አስራት በኩራት ምናምን ታደርጋላችሁ? እኔ እግዚአብሔር እኔ ያልኳችሁ እኔ ይኸው ቤታ ትሙት ይህንን ነገር እስካወጣ ድረስ እና እነሱ እናነሱ እስወር ድረስ እንደው ረፍት የለኝ። እንዳው እዚህ መጥቼ እንደዚህ እንደ በየቀኑ እየመጣው እዚህ ቲክቶክ ላይ እንደዛ አላወራም። ነገ ስመጣ እጫፍራለሁ ጣፈንታይና ጫውታለሁ አፈሽላለሁ። አለቀ። እንዴት አድርጌ ግን ፌስቡክ ለፌስቡክ ድምፅዋን ምኗን እንደማስፖሰት እኔ አይደለሁም። ፍምስናዬ ለመቼ ነው ታዲያ? መፈመሴ ለመቼ ነው ታዲያ? ጎረቤቶችን እያከታተልኩ ነው ማመጣልሽ። መፈመሴ ታዲያ ለምንድነው ጥቅሙ ካልተጠቀምኩበት? ምንድነው መፈመሴ? መታወቂ አይኖ በጠላት ተከብተ ሊበሉ በቅናል። መፈመሴ ታዲያ ጥቅሙ ምንድነው? ድምፅሽን

ጠዋት ላይ ምናምን የሚሄድበት ቦታ አሉ። እዛ ምናምን እየሄድኩ ነው። አሳያችኋለሁ።